እውነት ሀቅና ፍትሐዊነት ከሚሉት ውሳቤዎች የተጣላም በአብሮነት መልማት የረዘመ ዘመን ታሪካዊ ግንኙነትን የማይመጥን ከስግብግብነት የከሰረ ተግባር የተወለደ ይሉታል ምሁራን። ግብጽ በኢትዮጵያ ላይም የምትከተለውን ፖሊሲዋን ከተራራዎቿ ጉያ በፈለቀው አባይ የወዛቿም የስልጣኔዋን ብርት ኢትዮጵያን ከሆነችላት በሚቃረን በዘመን መካከል ታሪካዊ ጠላትነትን በሚያጎሉ መልኳ ትታወቃለች። ግብጽ በኢትዮጵያ እያሌ ቅጥፈት የከፉ ሸፍጦቿም ቁጥር ስለመብዛቱ የአባይ ንጉሶች ሚዲያ ስራ አስኪያጅ ኡስታዝ ጀማል በሽር ይናገራል ስለ ኢትዮጵያ ብሔራዊ ጥቅሞችና ሌሎችም ጉዳዮች በራሳቸው በአባይ ንጉሶች ሚዲያ ና በሌሎችም አያሌ መገናኛ ብዙሀን ፊት በመቅረብ የሚወያዩትና የሚሞግቱት ሰው የግብጽ ስውር ትርክቶች ምንጭ ክፋት ስለመሆኑ ያብራራሉ የተለያዩ ተገንጣይ ቡድንንና ማንኛውም ነጻ አውጪ ነኝ ባይን በሙሉ እንደሚረዱ ይረሳሉ ወይም እሱን መናገር አይችሉም ስለዚህ ኤርትራን ማስገንጠላቸውን አይናገሩም። ሌላም ሌላም ማአት ነገር የሰሩትን ክፋት ሁሉ ረስተው ልክ ወዳጅ ወዳጅ መስለው እቺን ከክርስትና በኩል በስልምናም በኩል ያለውን ጥሩ ግንኙነታችንን ብቻ ለማጉላት ይሞክራሉ። ይሄ ሸፍጥ ነው። በትክክል ሀቁን አውጥተ ይቅርታ መጠየቅ ነው ያለባቸው ብዬ ነው የማምነው። ኢትዮጵያን ከአስራ አንዱ አገር ጋር አንድ ላይ ደምሮ ኢትዮጵያ ሁሉም ተስማምተው ኢትዮጵያ ብቻ እንቅፋት እንደሆነች ለማምጣት ቢሞክሩት፣ ይላል የኢትዮጵያ ውሃ ይለያል፣ የነዛ ውሃ ይለያል። ይህንን እንደዛው ለይቶ ባለ ባለማስቀመጥ በጣም ሸፍጥ ይሰራሉ። ሌላው ቅድም ያልኩት ነው። ኢትዮጵያን የሙስሊም የክርስቲያን የእስራኤል ወዳጅ በማድረግ ጠላት እንደሆኑ ለእስልምናም፣ ለአረብም ጠላት እንደሆኑ አድርጎ ከአረብ ጋር የማጋጨት ስራ ይሰራሉ። ከጎረቤት ጋር የሚያጣሉበት አንዱ ሱዳን፣ ሶማሊያን አቅፈው አረብ ሊግ ውስጥ በማስገባት ይሄ ሁሉ ሸፍጥ በዘመናት መካከል ከትናንት እስከ ዛሬን ግብጽ ኢትዮጵያ እንዳትረጋጋ እጇን ያጠፈችበት ጊዜ የለም። እንደ ኡስታዝ በሽር የአገር ውስጥ ያለ መግባባቶችን ከማባባስ እስካለፉት ዘመናት የፊት ለፊት ውጊያና የሽንፈት ታሪኮቿም የኢትዮጵያን በር በሰፊው አንኳኩታለች። ኢትዮጵያ እንዳትረጋጋ በተለያዩ ነገሮች ኢትዮጵያን ቢዚ ማድረግ ነው፣ እርስ በርስ እንድንጣላ እርስ በርሳችን እንዳንስማማ ኢትዮጵያ ውስጥ አንድ ግርግር ሲፈጠር ያንን በማቀፍ በመደገፍ በልክ ራሷ ጦርነቱ የምትመራው እስኪመስል ድረስ ሚዲያዋ ላይ በማራገብ ትታወቃለች። ግብጽ የውስጥም የውጭም ነገሮችን በማድረግ ከጥንት ጀምሮ ሲቻላት በአካል ለምሳሌ የጉንደትና የጉራ ጦርነትን በአካል ለማድረግ ሞክራለች፣ ተሸንፋ ወጣች። ስለዚህ ከዛ ውጭ ያ ፊትለፊት የሞከረችው ስላልተቻለ አሁን ላይ ደግሞ በእጅ አዙር የምታደርጋቸው ነገሮች አሉ። ያ ነው ታሪካዊ ጠላት የሚያሰኛት። ባለስልጣናቶቿም ስለ ኢትዮጵያ መረን የለቀቁበት ይበዛል። ከአብራካቸው የተወለዱት ሚዲያዎችም ቢሆኑም ስለ ኢትዮጵያም ሰው ትርክታቸውም ረፍት የላቸውም። እንደ አሸን በመላው ዓለም የተበተኑት ዜጎቿም ስለ ኢትዮጵያና ኢትዮጵያውያን ስም ማጉደፊያ ቃላት ሲደረድሩ መሽቶ ይነጋል። ባያዝድ የሆነ በጣም ያጋደለ የሆነ ሀቆች የሚደፈጠጡበት የኢትዮጵያ መብት ሙሉ በሙሉ የሚረሳበት እነሱ ውሃችን እያሉ ወደ እኛ ውሃ እጃቸውን የሚጠቆሙበት እኛ ውሃችን ስንል ደግሞ የዓለም አቀፉን ውሃ ውሃችን አትበሉ የሚሉበት በጣም ሚዛኑ የጎደለ የሆነ አሰራር አለ። ስለዚህ ይህንን በማድረግ አረቡን በሙሉ በኢትዮጵያ ላይ ልቡ እንዲሸፍት የማድረግ ስራ ሰርተዋል። እንደ ኡስታዝ የግብፅ ታሪካዊ ጠላትነት እያበላሹ በተቃራኒው ማውራት እየመቱ ማልቀስ ይሉታል። እውነትን ነጥቆ በውሸት ሜዳ እንዳሻይ መሆን የኖረ ማሳያም ግብፃውያን የተካኑበት ጥበብ ነው። ግብፆች እየሰሩ ያሉት ይህን ነው። ሀቆችን መደፍጠጥ፣ ልክ መብት እንዳላቸው እና ተበዳይ መስለው ራሳቸው በዳይ ሆነው ተበዳይ ሆነው በአረብኛ አንድ አባባል አለ። በረበኒ ወበካ ሰበቀኒ ወሽተካ ይላል ማለት ነው፣ መቶኝ ያለቀሰ ቀድሞኝ አለቀሰ፣ ከዛም ቀድሞኝ ደግሞ ከሰሰ ይላል። በጣም የሚገርም አባባል ነው። የዚህ ሁሉ ድምር ውጤት ምን አይነት ኢትዮጵያ ለመፍጠር ነው ወይም ደግሞ ምን አይነት ኢትዮጵያ እንድትኖር ነው እየሰሩ ያሉት ማለት እንችላለን። ናይል ሲባል የግብጽ ነው ብላ ግብጽን የምታመልክ የሆነች ከዛስ ከናይል ውጭ ያለውን ዝናብ ናም ብቻ ሲመጣላት እየተጠቀመች ዝናብ ሲጠፋ እየተራበች የምትኖር ኢትዮጵያ ችነፍል አጭር ይህ የዘመናት የግብፅ መልክ ነው። የኢትዮጵያ የማንሰራራት የመበልጸግ ፍላጎትና ጉዞ በመቃብራችን ላይ የሚሆን ነው ብለው የማሉ የተገዘቱም ይመስላል እንደ ኡስታዝ ጀማል። ስለዚህም ስለ ኢትዮጵያ መበልጸግ ስለ ኢትዮጵያ መቀጠል ደግሞ ኢትዮጵያውያን ከሁሉ ጊዜ በበለጠ በያገባኛል ስሜት አብሮ ሊተባበሩ ይገባልም መልእክታቸው ነው።